እንትን ትጠይቀህ እንጂ የት ሄደህ ነው? እንደ እኔማ ወጥቼ ልምጣ አልኩኝ። ወዲያውኑ ነው የመጣሁት። እና ፈርታለች፣ ምናምን እያሉ አይደለም። አሸነፌ ተሸነፌም አልፈራ፣ ሰው ነኝ እያልኩኝ ከፋሚሊዎቼ ጋር እያወራሁ አለ። አይመስለኝም ፈርተሽ የወጣሽ ነው ይመሰልለኛል። ምን ስላለምን? ቅደም ቅድም ስለ አካውንት ስለምናምን ነበር ነበርይታ በቃ እንትን ነው ስለጠራሁኝ ነው ቅድም የዘጋብኝ በውስጥ መስመር ቴክስት አድርጎልኝ ጊዜ ጋይስ ቅድም የቤት ኪራይ እኔም ጀምሬው ነበረ፣ ግን የሆነ ኮንሰርት አለ እዚህ ጋር ተጽፎልኝ ምናምን ጽፌው ነበረ። ከዛ በኋላ የሆነ ነገር ሆነብኝ። እሺ ስለኛ ዋን ነው የሚቀረን፣ አንድ ነው የሚቀረን፣ በነገር ላይ የመጨረሻ አንድ ነው የሚቀረን። አዎ ቤት የለቀሽ ሁልቅ ትያለሽ። እሺ እንጫወት የምቻ አሸንፈናት እንወጣለን። ይለቀህ ውልቅ ትላለህ በሚለው ይስተካከልልህ። አሸንፈት እንጫወታለን እና ብቻ የቀረን እኔ ሶስቴ፣ አይ ቲንክ ከመጀመሪያው ጋር ሶስቴ አሸንፈ ያለሁት እሱ ሁለት አሸንፎኛል። ይሄ ነው የሚለያይ እሱ እኔ የዋውዬ አይደለም። ተረጋግታ አዳምጥ። አንተ አታዳምጥም እንዴ? ሁለቴ አሸነፈይኛል። የመጨረሻውን አሸንፍ ያለው ሁለተኛ ጊዜ ስንጫወት ሁለቴ አሸንፍ ያለው ይሄን የቀረን ይሄ ደግሞ ይለየናለው እያልኩት ያለው ለአለምን ጌም አልቋል።

ታይማችን ጠቀመ አመሰግነው፣ በጣም አሁን፣ ስማችን በተደጋጋሚ እየጠራኋቸው ያለችው ሰዎች ጻፉልኝ። እሺ በውስጡ ምን ልታረገችው ፎሎ ልመለስላቸው እንዳላጣቸው ነው። በኋላ ፎሎ አይ ቲንክ አላደረግኳቸው መሰለኝ። ግን እኮ አያገባህም። ለምንድን ነው ይሄን እናንተ የምነግረው? በጣም ነው የማመሰግናቸው የእኔ ፍቅር እራሱ እያጠረኝ ነው። አሰባሱ ለማንኛውም ቃላት ከስር እያሰባሰባችሁ ምናምን በደንብ እንትን እንድል እያጠረኝ ስለሆነ ቃላቱ ራሱ መሽቷል። አታስቡኝ መሽቷል። ኧረ ውልቅ የሚለው ማለው የሚቀረው ምናምን ምናምን። እሺ አዳምጭ፣ ውልቅ የሚለው እሺ፣ አዳምጭ። አመሰግናችሁ የኔ የስራ ሰዎች፣ የኔ ተግባር ሰዎች። እንዲህ ነኝ እኔ፣ ብሏል ዘፋኝ እኮ አዳምጪ። የመጀመሪያው ቤት ተወሰደ፣ ግን አሸንፍሻለሁ። ኦልሬዲ ይሄንን አሸንፍሻለሁ። እኩል ነን፣ ምንም አይነት እንትን የለውም። አንድ አጣም የመጀመሪያው ሁለቴ አሸንፍከኝ እንዲህ ይባላል። ሩታ አንደ ሁለት አሸነፍከኝ፣ ሁለተኛውም ሶስተኛው አሸነፍኩ። እንደዚህ አቆጣጠር ዲያዳምት እንደዚህ አቆጣጠር የለም። መጀመሪያ ዲስቶፕስ ትግል ተጫውተናል አይደል? አሽሙት። አዎ አዎ፣ አሽሙት ይሻላል። እንኳን ደስ አለ። አዎ አሸንፈኛልጭጭጭ እንኳን ደስ አለ። ሁለቴ አሸንፈኛል ወይ? መጨረሻውን ተሸንፍ ያለው ይሁን። የአሁኑን ደግሞ አንዴም አላስነካውክም። አንዴ በስህተት አባቴ፣ ምንም ግን፣ ደግሞ እኩል ነን ነው የምልሽ። የመጀመሪያ ቤተሰብ ያሸነኩሽ፣ አሁን አሸነሽኝ። ምንም አይነት እንትን የለውም። እኩል እዛ ጋኩ፣ አንዴ ቢሆን ገብቼብሽ የሆነ ነገር ወስገብገብ አድርጌ አለው። እኔ ጋርስ ትመጣስ? አንዴ አላስነካውክም ለማለት ያክል ነው። ኢኒዌይስ ባይ

በጣም ነው። በጣምነው መወናላበጣም ነው የምወዳችሁ። እግዚአብሔር አመሰግናችኋለሁ። በጣም እና ቅድም ስማችሁን በተደጋጋሚ እየጠራውኝ የነበራችሁ ልጆች ማለት ነው። አይ ቲንክ ፎሎ አልተደራረግንም መሰለኝ እኔ አልመለስኩም። ይሁን አይ ዶን ኖ ገብታችሁ እጻፉልኝ። እሺ እኔ ፍቅር አመሰግናለሁ። እመልሳለሁ፣ ሁላችሁን እመልሳለሁ፣ ብቻ ጻፉልኝ። ፎሎ ብቻ ፋሚሊዎቼን ሁላችሁን ፎሎ ማድረግ እፈልጋለሁ። እየገባችሁ ጻፍ ጻፍ ጻፍ አድርጉልኝ። በጣም ነው ወዳችሁ፣ በጣም ነው አመሰግናችሁ። ከሌሊቱ ስድስት ሰዓት ሆኖ እና ተቸገርኩኝ ብየብጨው ብቀወጣው እና ደስታ የነበረ በጣም ነው ደስ ያለኝ ውሃ ለጠጣ ኤኒዌይስ ኮኔክሽን ግን ምን አይነት እውነት ሰገጠብኝ። ለማንኛውም ብዙ ጊዜ ማለት ነው። ምን ያሉ ሰዎች ናቸው? ሳ የተመረጡ ሰዎች ምናምን ብዙ እንትን ይበዛባቸዋል ታውቃላችሁ ውጊያ ይበዛባቸዋል። እኔ አሁን በኔትወርክ ብትሉ በአምስት መቶ ብሩ ብትሉ የውጊያ ማአት ነው ወቃ ታውቃላችሁ። በዚህ በዛ በዚህ በዛ እንዳላሸንፍ ያተዋጋኝ የለም ደግሞ እሱ ወጥቶ ፈርታ ነው። ማነውም የሚፈራው? እኔ እኔ አይደለም አሸንፌ ተሸንፌ አልፈራም። እሺ፣ ለማንኛውም ልንገራችሁ ብዬ ነው ኢንቨስት የኔ ፋሚሊዎች እንደዚህ ናቸው። እንዲህ ነው የሚያኮሩት። እሺ፣ አውርተው አይደለም በተግባር ነው የሚያኮሩት። እሺ፣ ልንገራችሁ ብዬ ነው ለማንኛውም የኔ ፋሚሊ ውድድ ነው ማድረጋችሁ። እሺ፣ በጣም ነው መወዳችሁ። እግዚአብሔርን በእርግጠኝነት መጀመሪያ ገብቼ ስለወጣኝ ይመስለኛል ነገሮች ብልሽችት ያሉት እና የመጀመሪያውንም አልሸነፍም ነበር፣ አንድ ሁለት አንድና ሁለትን ማለት ነው። እና አዚን ሶስተኛ ሲያዩት አራተኛ እንድገም ስንባባል ፈሩ መሰለኝ። ለአራተኛው ቤስቶፍ ስሪ እንድገም ካለ ሶኬ ቤስቶፍ ስሪ ለሁለተኛ ጊዜ ደገምን። ሶስቱንም ሳላስነካ በዜሮ በባዶ አስወጥተናል። ሶስተኛው ላይ የምንነበር ያለው ሲመጣ ሶስተኛውን አጫውተን ገፍትረን እናስወጣል። ማነው ገፍታሪው? ማነው ተገፍታሪው? በተግባር ገፍትረን አስወጥተን ነው የምናሳያችሁ። ኤኒዌይስ ይህንን ለማለት ነው። በጣም ነው መወዳችሁ፣ በጣም ነው ማመሰግናችሁ። የእኔ ፍቅር ስራት፣ አመሰግናለሁ የእኔ ማር። እኔ ምን ልበላችሁ? ምን ላውራ? እውነት እግዚአብሔርን በጣም ነው ደስ ያለኝ። በጣም የኔ ውድ ፋሚሎች በጣም ነው ያኮራችኝ። እኔ እንጃ ምን ብዬ ላስረዳችሁ። እሺ እተኛለሁ፣ በቃ ተኘ ውዴ፣ እተኛለሁ። አሁን ማሸንፍ ያለሁ ደህና፣ በደንብ አድርጌ ነው እንጂ ቢተኛው በዚህ እየተገላበጥኩ በዛ እየተገላበጥኩ ሳልስማ ማለት በሁሉም ቦታ እንዲህ እየተገለባበጥኩ በደስታ ነው የምጠኘው። ዛሬ በደስታ በሆዴ ራሱ እንዳገኛ። እሺ፣ ተስማሙ አንዴ፣ ተስማሙ፣ ተስማሙ። አዎ እየመጣችሁልኝ ነው። ከላይ ብዙ ስም እየተደጋገመ እያነበኩኝ ስለነበረ እንትን አላልኳችሁም። በጣም ነው የማመሰገናችሁ። ሁላችሁንም ብስራት፣ ሁላችሁንም የምወዳችሁ ህጣን ያደረጋችኝ። በጣም ነው ያሳቃችኝ። እኔ ቢላችሁ፣ አንዳንድ ሰው ቤት ግን እንዴት ናቸው? ደህናናቸው ናቸው? ቼክ አርጉልኝ እስቲ። ቀጥሉኝም፣ ጋር ጋ ናቸው? ደህናናቸው ናቸው? ውሃ እየጠጡ ነው? ሻይ ነው? ቡና ነው? ምን ይምጣላቸው? እኛ ቤት ብዙ ነገር አለ። ምን እንታዘዝ በሉልኝ። ጣፉ እንደ አረተው እንደዚህ አይደረግም፣ ምስራትዬ። ይሄ ዴንኪ ሶ ማች እኔ ጋር ውሃ አለ፣ ውሃ 2 ሊትር አይ ቲንክ ከአንድ ሊትር በላይ ጠጥቻለሁኝ፣ እና ግማሽ ሊትር ከግማሽ በላይ አለ። ላካፍላቸው እየተቃጠሉ ከሆነ አላልኩም፣ አልወጣኝም። ብታርፉ ይሻላቸዋል። እኔ ምንም አላልኩም። እናንተ ናችሁ ብታስለፈልፉኝ። ምታልፉ ይሻላቸል። በጣም ለማመሰገናችሁ ሁላችሁንም እንጃ፣ በጣም በጣም ደስ ብሎኛል። እውነት በጣም የምወዳችሁ ሁላችሁን እግዚአብሔር አምላክ ያክብርልኝ። ፈጣሪ ማክሰኞ ነው አይደለ? ማክሰኞ ወይም ሰኞ። ሰኞ እና ታዲያ ዛሬ ጾም የለም። ወተት ምናምን ፈለግ ፈለግ እናድርጋ ወይ ኦሜፕራዞል ቶፖፕራዞል ምናምን ምና የሚባሉ የጨጓራ መድኃኒቶች አሉ። ልስጣቸው። ወተት ቆንጆ ነው። ወተት በነገራችሁ ላይ ተልባ ቆንጆ ነው። ጠጡ። ለጨጓራ ጥሩ ጥሩ የሆኑ ነገሮች ምን አለ መሰሉ። ሌላ ደግሞ ውሃ ራሱ በጣም አሪፍ ነው። ውሃ ጠጡ። አብሽ ያው ትንሽ ሽታው ከበድ ይላል መሰለኝ። አብሽ ጠጡ። በጣም አሪፍ ነው። ጠጡ። እሺ፣ ይሄ ለጤንነትም በጣም ቆንጆ ነገር ነው። በሳይንስ የተረጋገጠ ነገር ስለሆነ ብዙ ሰዎች ሞክረውት ቆንጆ ነው ሲሉ ሰምቻለሁ። ጠጡ። ተልባ ተልባ ብያለሁ ይህ